ግን በዚህ አጋጣሚ በእውነት ቴክ ማለት እንደዚህ ሪላክስ እንዲያደርግ ካለበት ነገር እንዲወጣ እያደረግ ይችላለው ነገር በጣም ማለት እናመሰግናለን። ከዚህ በኋላ ደግሞ የተሻለ ነገር እንደምታደረጊ ተስፋ እናደርጋለሁ። አረ ምንም አላደረግኩም። ጠሩ ጭፈራና ምግብ መስራት ሁለታ ነው። ወይም ደግሞ ይልቅ ምናልባት ጓደኞቹ ቢኖሩ ራሱ አንዳንዴ ሴት ደግሞ ስትኖር አሪፍ ቤቱን የምትሰጠው ሴት ከዛ ቡናው ራሱ እንትን አንድ ሲኒ ብቻ ነው የሚወጣልኝ። ዛሬ እንቅልፍ የለም ንደገር ሚካኝ ስለመጣችሁ ያው እንደ ጓደኛ የታችሁኝ በደበረኝ ሰዓት በከፋኝ ሰዓት ከጎኔ ስለሆናችሁ ከልብ አመሰግናለሁ። ይሄን በዚህ አጋጣሚ ፈጣሪ ያክብርልኝ። ከልብ ማንችን ማመሰግነው

ምን እንደምፈልግ እንኳን ቢያንስ ብጠይቃች ነበር ነገር ምንም ሆን ምንም ይሄ ጠበቃ ሊነግር የሚፈልገውን ነገር ምናልባት ሄድም ምናልባት የሆነ አለፈ ነገር አልፏል ምናምን እያልክ ያለውን ነገር መረዳት በጣም ነው ደስ የሚል፣ በበኩሌ ማለት ነው። ምክንያቱም አይምሮዬ ያ ነገር በጣም ትልቅ ነገር፣ በጣም ደስ የሚል እኔም በጣም ደስ ይለኛል። አሁን ይህን አልጃን ብዬ እንጂ ቢያወራው ና ከሱ ብዙ ነገሮች ቢሰማ በጣም ደስ ይለኛል። አሽ እ አሁን ምንም የሚፈጠራ ምንም አይፈጠረም። እሱ ሌላ ጉዳይ ነው። ነገር ግን አንድ የሆነ ነገር ብትረዳ ና ቢያንስ ለሚፈጠረው ነገር ሙሉ ነገር እንድታቅ በቃ ከሱ መስማት ያለብህ ነገር ብሰማ በጣም ደስ ይለኛል። ለእያንዳንዱ ነገር ሜድክ ያስ እኔ ወይ ይዛ ነው እንምጣ አንተ መሄድ ካስጠላህ እዛ ወይ ደግሞ ማግኘት ሰው ሌላ ማግኘት ሌላ ተጨማሪ ሰው ማግኘት የማትፈልግ ከሆነ እኛ ይዛ ነው መጣን። የሆነ መናገር የሚፈልገው ምንም ነገር አልናገርም እያለኝ ነው ያለው ለአንተ ያለው ነገር ይንገረህና በቃ አንተ የምትረዳው ነገር ተረዳ፣ በፈለግከው መንገድ ማለት ነው። ነገሮች ውስጥ ብዙ ነገር ማሰብ ትጀምራለህ፣ ታስራስራለህ። ቢያንስ አጠገብ ሰው ሲኖር ወይ አትከዝም ይበቃ፣ ቢያንስ ሰው አጠገብ ሲኖር ጥሩ ነው ና አይን ግድሉ አልከፈትኩለት የሚያጠቅስበት የሚያተክስበት አይደል፣ ሽንት ቤት ስገባ ወይ ደግሞ ቡና ላፈላ ወደዚህ ወደዛ ስል እንዳይደብረው የማላረገው ነገር የለም። ሚደብረው በቃ እሽሽሽላቸው። ለነሱ መች ደበራቸው? አንተ ስለደበረህ ነው ደብሯቸው። ያልን አናኪም ነበርኛል ማለት ነው። እና ሙዚቃ ቲቪ ላይ ከፍታ እየከወነችው ነበር ነበር ዳንሰኛ በቃ በሙዚቃዎች ሞራል